አርዕስተ ዜና የኢትዮጵያ ብሔራዊ ባንክ ዛሬ በሚያካሄደው በአምስተኛው ዙር የውጭ ምንዛሬ ጨረታ 60 ሚሊዮን ዶላር ለሽያጭ ማቅረቡን አስታውቋል። በዝርዝር ይዘነዋል። የትግራይ ክልል ተፈናቃዮችን የመመለስ ኃላፊነት የፌዴራል መንግስት ነው ሲሉ የትግራይ ክልል ጊዜ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ተናግረዋል። ሌላኛው የያዝነው መረጃችን ነው። በአዲስ አበባ ለምግብነት የሚውሉ ወንዞች ዳርቻ የሚበቅሉ አትክልቶች መርዛማ መሆናቸው ተገለጸ። በቆይታችን ሰሙታላችሁ። የተባበሩት አረብ ኤሚሬትስ የሱዳን ፈጥኖ ደራሽ ኃይልን እየደገፈች ነው ሲል የሚከሰው የአብዱልፈታህ አልቡርሃን አስተዳደር ከተባበሩት አረብ ኤሚሬትስ ጋር ያለውን ዲፕሎማሲያዊ ግንኙነት ሙሉ ለሙሉ ማቋረጡን አስታውቋል። ከውጭ የመረጥነው ጉዳያችን ነው። ፕሬዚዳንት ዶናልድ ትራምፕ አሜሪካ በሀውቲ ላይ የምትወስደውን ጥቃት እንደምታቆም አስታወቁ። እነግራችኋለን። እኒህና ሌሎች መረጃዎችን በቆይታችን የምነግራችሁ ይሆናል። ከዜናዎቹ ጋር ዳግም ተገኝ ነኝ። ኢትዮጵያና ዲሞክራቲክ ሪፐብሊክ ኮንጎ የሚኒስትሮች የጋራ ኮሚሽን ለማቋቋም ተስማሙ። ኢትዮጵያና ዲሞክራቲክ ሪፐብሊክ ኮንጎ የሚኒስትሮች የጋራ ኮሚሽንን ለማቋቋም የሚያስችላቸውን ስምምነት ተፈራርመዋል። ኮሚሽኑ የሀገራቱን ትብብር ማጠናከር ላይ የሚሰራ እንደሆነም ተገልጿል። የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ ከዲሞክራቲክ ሪፐብሊክ ኮንጎ የውጭ ጉዳይ ሚኒስተር ቴሬሴ ካይኳምባ ዋግነር ጋር በጽህፈት ቤታቸው ተወያይተዋል። ሚኒስትሮቹ የሁለቱን ሀገራት ግንኙነት በተለያዩ መስኮች የበለጠ ማጠናከር በሚያስችሉ ጉዳይ ዙሪያ መክረዋል። በቀጠናዊና አካባቢያዊ ሰላምና ደህንነት ዙሪያ ሀሳብ የተለዋወጡ ሲሆን ለአፍሪካ ችግር አፍሪካዊ መፍትሄ በሚለው መርህ መንቀሳቀስ እንደሚገባም አንስተዋል። የውጭ ጉዳይ ሚኒስትሮቹ ሁለቱን ሀገራት በባለብዙ መስኮች ያላቸውን ትብብሮች የበለጠ የሚያጠናክር የሚኒስትሮች የጋራ ኮሚሽን ለማቋቋም የጠቅላላ ትብብር ስምምነት መፈራረማቸውን የውጭ ጉዳይ ሚኒስቴር መረጃ ያመላክታል። የኢትዮጵያ ብሔራዊ ባንክ ዛሬ በሚያካሄደው በአምስተኛው ዙር የውጭ ምንዛሬ ጨረታ 60 ሚሊዮን ዶላር ለሽያጭ ማቅረቡን አስታውቋል። በጨረታው መሳተፍ የሚፈልጉ ባንኮች የሚያቀርቡትን ዋጋ እንዲያስገቡ ብሔራዊ ባንክ ጥሪ አቅርበዋል። የታቀደው ጨረታ ኢትዮጵያ የውጭ ምንዛሬ ስርዓት ለውጥ ካደረገች ከሐምሌ 2016 ዓ.ም ወዲህ አምስተኛው ነው። ብሔራዊ ባንክ በየሁለት ሳምንት ልዩነት ተመሳሳይ ጨረታ እንደሚያካሄድ ያስታወቀው ባለፈው መጋቢት ወር መጨረሻ ገደማ እንደነበር የሚታወስ ነው። ብሔራዊ ባንክ ባለፉት አራት ዙሮች ባካሄዳቸው ጨረታ ዎች በድምሩ 355 ሚሊዮን ዶላር ለተሳታፊ ባንኮች አቅርበዋል። በዚህ መልኩ የሚካሄደው ጨረታ እስከ 2017 በጀት ዓመት መጨረሻ ድረስ እንደሚካሄድ ብሔራዊ ባንክ ማስታወቁም አይዘነጋም። በሚያዚያ ወር የመጀመሪያ ሳምንት በተካሄደ ጨረታ 70 ሚሊዮን ዶላር ለጨረታ አቅርቦ የነበረ ሲሆን ለ1 ዶላር በአማካይ 131 ነጥብ 1 ብር በቀረበበት በዚህ ጨረታ በጥያቄያቸው መሠረት ለ26 ባንኮች የውጭ ምንዛሬ መከፋፈሉን ብሔራዊ ባንክ አስታውቋል። የትግራይ ክልል ተፈናቃዮችን የመመለስ ኃላፊነት የፌዴራል መንግስት ነው ሲሉ የትግራይ ክልል ጊዜ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ተናግረዋል። ፕሬዝዳንቱ የተፈናቀሉ ዜጎችን ወደ ቀያቸው ከመመለስም በተጨማሪም የትግራይን ህገ መንግስታዊ ግዛቶች ከጦርነት በፊት ወደነበረበት እንዲመለስ ማድረግ የፌዴራል መንግስት ኃላፊነት መሆኑን የገለጹት በትግራይ ትልቁ የፖለቲካ ርዕሰ ጉዳይ የተፈናቀሉ ዜጎች ወደ ቀያቸው ማስመለስ እና የትግራይ ህገ መንግስታዊ ግዛቶችን ማረጋገጥ ነው የሚለው ነው ሲሉም አሳስበዋል። በተጨማሪም የመጀመሪያው ዙር ታጣቂ ጥያቄዎችን ወደ ማህበረሰቡ የመቀላቀል ተግባር እስከ መስከረም ይጠናቀቃል ያሉ ሲሆን ሁለተኛው ዙር ግን ከክልሉ ግዛት መከበር ጎን ለጎን የሚፈጸም ነው ሲሉ መናገራቸውን ከጽህፈት ቤታቸው ማህበራዊ ትስስር ገጽ ያገኘ ነው መረጃ ያሳያል። ጽህፈት ቤታቸው ባጋራው መረጃም ፕሬዝዳንት ታደሰ ሁለተኛው ዙር የክልሉን የቀድሞ ታጣቂዎች ትጥቅ የማስፈታትና ወደ ህብረተሰቡ የመቀላቀል ተግባር የሚከናወነው ተፈናቃዮችም ሙሉ በሙሉ ወደ ቂያቸው መመለሳቸውና ህገ መንግስታዊ የትግራይ ግዛቶች መመለሳቸው ሲረጋገጥ ጎን ለጎን የሚፈጸም ነው ማለታቸውን

በአዲስ አበባ ለምግብነት የሚውሉ ወንዞች ዳርቻ የሚበቅሉ አትክልቶች መርዛማ መሆናቸው ተገለጸ። አትክልቶቹ የሚመረዙት ከፋብሪካ በሚወጡ መርዛማ ኬሚካሎች መሆኑን የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን አስታውቋል። የአየር ብክለት በከተማዋ ስጋት መደቀኑን የተናገሩት የባለስልጣኑ ምክትል ስራ አስኪያጅ አቶ አሰግድ ወልደ ጊዮርጊስ ጎመን፣ እንዲሁም ሌሎች አትክልቶች መመረዛቸውን በመናገር አንዳንድ ከፍተኛ አመራሮች አትክልቶችን መመገብ እያቆሙ ስለመሆኑም አክለዋል። በተጨማሪ ምክትል ስራ አስኪያጁ አትክልቶችን ተመግበው የታመሙ ሰዎች 60ና 70 በመቶ የሚሆነው በምግብ መበከል የተመረዙ እንደሆነ መናገራቸውን ሪፖርተር ጋዜጣ ገልጿል። ከሀገር ማዶ ያገኘናቸው መረጃዎች አለፍን። ሱዳን ከተባበሩት አረብ ኤሚሬትስ ጋር ያላትን ዲፕሎማሲያዊ ግንኙነት አቋረጠች። የተባበሩት አረብ ኤሚሬትስ የሱዳን ፈጥኖ ደራሽ ኃይልን እየደገፈች ነው ሲል የሚከሰው የአብዱል ፈታህ አልቡርሃን አስተዳደር ከተባበሩት አረብ ኤሚሬትስ ጋር ያለውን ዲፕሎማሲያዊ ግንኙነት ሙሉ ለሙሉ ማቋረጡን አስታውቋል። ሱዳን ይህን ውሳኔ ያሳለፈችው ባለፉት ሶስት ቀናት በአንጻራዊነት ሰላማዊ ሆና በቆየችው የፖርት ሱዳን ከተማ በፈጥኖ ደራሽ ኃይሉ የተፈጸመውን ተከታታይ የአየር ጥቃት ተከትሎ እንደሆነም ተገልጿል። የሱዳን መከላከያ ሚኒስተር በሰጠው መግለጫ በዩናይትድ አረብ ኤሚሬትስ የሚገኙት የሱዳን አምባሳደር በቀናት ውስጥ ለቀው እንደሚወጡ የገለጸ ሲሆን በሀገሪቱ ያለውን ኤምባሲ እንዲሁም ሌሎች የዲፕሎማቲክ ተልኮዎችን እንደሚቋረጡ ማስታውቋል። ሁለት ዓመታትን ያስቆጠረው የሱዳን ፈጥኖ ደራሽ ኃይልና የአብዱልፈታህ አልቡርሃን አስተዳደር ጦርነቱ በሺዎች የሚቆጠሩ ሱዳናውያን የሞቱ ሲሆን በሚሊዮን የሚቆጠሩት ደግሞ መፈናቀላቸውን ቢቢሲ ዘግቧል። ፕሬዚዳንት ዶናልድ ትራምፕ አሜሪካ በሐውቲ ላይ የምትወስደውን ጥቃት እንደምታቆም አስታወቁ። ፕሬዚዳንቱ ሐውቲ ከዚህ በኋላ የንግድ መርከቦችን እንደማያጋይ ቃል ሰጥቶኛል፣ በዚህም እኛም ጥቃት ለማቆም ወስነናል ብለዋል። በትራምፕ ልዩ ትዕዛዝ መሠረት የአሜሪካ ጦር በየመን የሚገኙ የሐውቲ ጠንካራ ይዞታዎችን ለሁለት ወራት ያህል በአየር ሲደበድብ የቆየ ሲሆን በጥቃቱም በርካታ ሰዎች እንደተገደሉም ሐውቲ ገልጻል። ሐውቲ እስራኤል በጋዛ እያደረሰች ያለውን ሰብአዊ ቀውስ እንድታቆም በሚል በቴልአቪቭ የቤንጎሪዮን አየር ማረፊያ ላይ የሚሳይል ቃ ከፈጸመ በኋላ ዳግም ውጥረቱ አገርሽቶ ሲቀጥል አሜሪካና እንግሊዝም በሐውቲ ላይ ያጸፋ ምላሽ መውሰዳቸው ይታወቃል። ሐውቲ የጋዛው ጦርነት ከተጀመረበት ወቅት አንስቶ ለሐማስ እያሳየ ባለው ድጋፍ በኢደን ባሕረ ሰላጤ በሚጓጓዙ የንግድ መርከቦች ላይ የሚፈጽመውን ድንገተኛ ጥቃት በተለይም ከአሜሪካ ጋር አፋጦትም ቆይቷል። ቡድኑ በእነዚህ ወቅቶች ባደረሰው ጥቃት 100 የንግድ መርከቦችን የመታ ሲሆን ሁለቱም በማስጠምና አራት የመርከብ ሰራተኞችን በመግደል ከባድ ጉዳት አድርሷል። ምንም እንኳን የኳታሩ የውጭ ጉዳይ ሚኒስትር ሚኒስትር ባድር አልቡሳይዲ ሀውቲ በቀጣይ በንግድ መርከቦች ላይ የሚያደርሰውን ጥቃት ለማቆም መስማማቱን ቢገልጹም ከቡድኑ በኩል በይፋ የተባለ ነገር የለም ሲል የዘገበው ዩሮኒውስ ነው። በፓኪስታንና ህንድ መካከል ያለው ውጥረት መቀጠሉን ተከትሎ ህንድ ወደ ፓኪስታን ሚሳይል ያስወነጨፈች ሲሆን ህጻናትን ጨምሮ 26 ፓኪስታናውያን ሲገደሉ 46 የሚሆኑት መቁሰላቸው ተነግሯል። የህንድ መከላከያ ሚኒስተር ጥቃቱን ኦፕሬሽን ሲንዶር ሲል የጠራው ሲሆን ይህ ዘመቻ ሚያዚያ 14 2017 ዓ.ም 26 ዜጎችን ሞት ተጠያቂ ለማድረግ የተካሄደ መሆኑን ገልጿል። አክለውም ኢላማ የተደረጉት ቦታዎች አሸባሪዎች የሚኖሩበት ቦታ እንጂ የፓኪስታን ወታደራዊ ካምፖችና ሰላማዊ ዜጎች ያሉበት ቦታ ለመሆኑን ገልጸዋል። የፓኪስታን መከላከያ ሚኒስተር ከሐዋጂ አሲብ ለጂኦ ቲቪ በሰጡት ቃለ ምልልስ በጥቃቱ የሰላማዊ ዜጎች መኖሪያ አካባቢ መመታቱን ተናግረው ህንድ ኢላማ የተደረጉ የሽብርተኞች ካምፖች ናቸው የምትለው ሀሰት ነው ሲሉም ተናግረዋል። ሮይተርስ የዜና ወኪል እንደዘገበው የፓኪስታን መከላከያ ቃል አቀባይ አምስት የህንድ ተዋጊ ጀቶችንና ሰው አልባ አውሮፕላኖች መጥተው መጣላቸውን ተናግረዋል። የካናዳው ጠቅላይ ሚኒስትር ሀገራቸው በጭራሽ ለሽያጭ እንደማትቀርብ ለዶናልድ ትራምፕ ተናገሩ። ጠቅላይ ሚኒስትሩ ይህን የተናገሩት ትናንት ሚያዚያ 28 ቀን 2017 ዓ.ም በዋሽንግተን ይፋዊ የሥራ ጉብኝት ባደረጉበት ወቅት ነው። የካናዳው ጠቅላይ ሚኒስትር ማርክ ካርኔ ካናዳን 51ኛ የአሜሪካ ግዛት ለማድረግ እንደሚፈልጉ ለተናገሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገሬ ለሽያጭ አትቀርብም ሲሉ ተደምጠዋል። በሁለቱ መካከል ያለው አለመግባባት አቀባባት ዳግም የጀመረው ዶናልድ ትራምፕ ካናዳ በአሜሪካ ስር ብትሆን የተሻለ እንደሚሆን ከተናገሩ በኋላ ነው። ካርኔ በሚገባ የተጠና ምላሽ ይዘው የመጡ መሆናቸውን ያሳዩት፣ ከሪል ስቴት እንደሚያውቁት ለሽያጭ የማይቀርቡ የተወሰኑ አካባቢዎች አሉ ሲሉ ለዶናልድ ትራምፕ ምላሽ ሲሰጡ ነው። ትራምፕ በበኩላቸው በጭራሽ ብሎ መደምደም ጥሩ አይደለም ሲሉ ተናግረዋል። ባለፈው ሳምንት ምርጫ ያሸነፉት ማርክ ካርኔ በካናዳ ምርቶች ላይ ታሪፍ የጣሉትንና ካናዳን የአሜሪካ ግዛት አካል የማድረግ ዕቅድ እንዳላቸው የተናገሩትን ዶናልድ ትራምፕን ለመጋፈጥ ቃል ገብተው ነበር ሲል ኤንቢሲ ዘግቧል። ውድ የሀገሬ ቴሌቪዥን ተመልካቾቻችን፣ የሰዓቱ መረጃዎችን ይህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር ሰናይ ጊዜን ተመኘው።